ቦታ ደስ ማንኛውም ቦታ ሆናችሁ ከፈለጋችሁ እልክላችኋለሁ። ሆነ ያው ሽሚሽ ወርገን ራሳችንን መቀበል ምክንያት ምን ይመክን ያለኝ ማለት ነው። ስለዚህ ክብ በርበሬ እና ሽሮ በስነ ስርዓት የተዘጋጀ ቤት ውስጥ ከዛሬ እንኳን ያው በወሬ ነበር፣ አሁን ግን በተግባር ቀምሻለሁ። ሆኔ ታርቺ ሽሮም ሆነ በርበሬውም በጣም አሪፍ ነው። ሁላችሁም ቅመሱ ማለት ነው። በጣም ጥሩ በርበሬ ነው። በጣም ጥሩ ሽሮ ነው። አሪፍ ነው ማለት ነው። ሽሮ የማይረባ በርበሬ እና ሽሮ ተመግዛት የማይረባ በርበሬ ወይም የማይረባ ሽሮ አንድ ኪሎ ሳምትገዙ ጥሩ ሆና ግማሽ ኪሎ ቢገዙ ራሱ ለእናንተ ብትሉት ነው ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከበረታቱ እንዲሁም ደግሞ ሌላ ነገር ከኢትዮጵያ እንድናመጣላችሁ ከፈለጋችሁ እንዲሁም ደግሞ ኢትዮጵያ ለቤተሰብ ማንኛውንም ነገር የምፈልጉ ከሆነ እናስተላልፍላችኋለን ማለት ነው። ሽፎን፣ ሀበሻ ቀሚስ፣ ሳኡዲ ውስጥ ማንኛውንም ቦታ መላክ እችላለሁ። ሁላችሁም ሼር፣ ሰብስክራይብ ያደረጋችሁ አበረታቾች። እንዲሁም ደግሞ የቤት ኪራይ የምትፈልጉ ጅዳ አየር ሰፋ፣ ሴቶች ብቻ ቤቱ በጣም ጥሩ ነው። ለተሸፋኝ ይሆናል። ሴቶች ካላቸው አንድ ሶስት አራት ሴቶች የቤቱን ኪራይ በጣም ጥሩ ነው። ብቅ በሉ ማለት ነው። እና ጥሩ በርበሬና ሽሮ ነው። ሁላችሁም ብዙና ሞከሩት። በጣም አሪፍ ነው። በጣም አሪፍ ነው። በባልና ሚስት ብቻ አይቻልም። ግን ሴቶች አላጤ ሴቶች ብዙ ኮተት የሌላችሁ ካላችሁ ቁጥር አስቀምጥላችኋለሁ። በወሰብን በይሞን መናገርም በርበሬና ሽሮ የምፈልጉ እህቶች ግን በይሞን በወሰብም ቁጥር አስቀምጣለሁ። ፈለጋችሁበት ቦታ መላክ ይቻላል። በጣም ጥሩ በርበሬ ነው። በጣም ጥሩ ሽሮ ነው። ቅመሱት። አንድ ነገር በወሬ ብቻ ሳይሆን ቀምሳችሁ ክታውት ነው ስለዚህ በርበሬ እና ሽሮ የምትፈልጉ በወሰን በቴሌግራም በኢሞ አናግሮኝ ቁጥር አስቀምጣለሁ የትኛውም ቦታ መካ ጅዳ ሪያድ ደማም ፈለጋችሁበት ቦታ መላክ እንችላለን እናንተ ብቻ ደውሉ ግን ሽሮና በርበሬው ዝም ብሎ የባልትና ሽሮና በርበሬ አይደለም በጣም በስነ ስርዓት በቤተሰብ የተዘጋጀ በርበሬና ሽሮ ነው መቶ በመቶ እርግጠኛ የሆንኩበት ያመንኩበት ራሴ የቀመስኩት ቤተሰብ ያዘጋጀው ሽሮ እና በርበሬ ነው። ይቆጫቸዋል። ቅመስ። በጣም አሪፍ ሽሮ እና በርበሬ ነው የቀመስኩት። ልጆች፣ ይሁዳ ና አንድ ሰው እየገዙ ነው ማለት ነው። በርበሬውን ቅመም ስላለው፣ ሽሮውን ቅመም ስላለው፣ ቅመም ምናምን እንኳ ራሱ ጨምሮብኝ አይልም ማለት ነው። ስለዚህ ሁላችሁም ሸር ሰብስክራይብ ያደረጋችሁ አበረታቱኝ። ቅንነት ለራስ ነው። ሀገራችን ኢትዮጵያን ሰላሟን፣ አንድነትን፣ ፍቅርን ያምጣልን። ወጥቶ መቅረት ሁሉ ጸላሽ የያዙልን ሀረኝነትን እያጥፋለን። ሀገራችን ኢትዮጵያን ሰላሟን ያብዛለን። ሁላችሁም በቅንነት ላይክ፣ ሸር ሰብስክራይብ እያደረጋችሁ አሳድጉ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ሼር ያደረጋችሁ ሼር አድርጉ። ኢንሻአላህ አላህ ወአላ ከሀገራችን ሰላሙን አንድነት ፍቅሩን ያንታለን ወቶ ምቅረትን አላህ ያዘለን ስረኝነት እንጠቃለን። ሁላችሁም በቀንነት ላይክ፣ ሸር፣ ሰብስክራይብ አድርጉ። ለበላችሁ አንድ ኪሎ አለ፣ ግን ማስኪሮ አለ። ስለዚህ ሁላችሁም